የፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ሀሰተኛ መረጃን አሰራጭተዋል ያላቸውን ሚዲያዎች አሳሰበ። ሀሰተኛ መረጃ የሚያሰራጩ ሚዲያዎች ያሰራጩትን የተሳሳተ ዘገባ እንዲያርሙ በጥብቅ አሳስበዋል። ጤና ይስጥልን ውድ የኤስቢሲ ኢትዮጵያ ቤተሰቦች፣ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን በየጊዜው ያልተዳሰሱ ትኩስና እውነተኛ መረጃዎችን በፍጥነት ያገኙ። ቪዲዮውን ላይክና ሼር በማድረግ ጀምሩት። የትግራይ ክልል ጊዜያዊ አስተዳደር ሀሰተኛ መረጃን አሰራጅተዋል ያላቸውን ሚዲያዎች አሳሰበ። በተለይም አዲስ አድማስ ጋዜጣና እሱን ዋቢ በማድረግ የተለያዩ ሚዲያዎች የፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረግ ይገኛል ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል ሲሉ አሰራጅተዋል። ፕሬዚዳንቱ በሀሰት ይህን አሉ የተባለው ከዓለም አቀፍ የስደተኞች ተቋም ኢትዮጵያ ኃላፊ አይባት ዩዌን በተወያዩበት ወቅት ነው። የአሰራጩ ዘገባ ፍጹም የተሳሳተ ነው ያለው አስተዳደሩ ፕሬዚዳንት ሌተናል ጄነራል ታደሰ ወረደ ከዓለም አቀፍ የስደተኞች ተቋም ኃላፊ ጋር በተወያዩበት ወቅት እንዲህ ያለውን ነገር እንዳላሉም አሳውቀዋል። ሐሰተኛ መረጃ የሚያሰራጩ ሚዲያዎች የአሰራጩትን የተሳሳተ ዘገባ እንዲያርሙ በጥብቅ አሳስበዋል። ውይይቱን በተመለከተ መረጃ ያሰራጨው የትግራይ ፕሬዝዳንት ጽሕፈት ቤት በፌዴራል በኩል ትግራይ መልሶ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት አለ፣ ግን በህዝብና ጊዜያዊ አስተዳድሩ በምንም መልኩ ጦርነት እንዳይቀሰቀስ በትኩረት እየሰሩ ነውም ተብሏል በፕሪቶሪያው የሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄዎች ባይመለሱም አሁንም ሰላም ለማጽናት የጦርነትን ድባብ ለማስወገድ በልዩ ጥንቃቄ ኃላፊነት እየሠራን ነው ሲሉ ሌተናል ጄነራል ታደሰ ወረደ መናገራቸውም ተገልጸዋል። ጤና ስጥልን ውድ የኤስቢሲ ኢትዮጵያ ቤተሰቦች፣ ቻናላችን ሰብስክራይብ በማድረግ እና የደውል ምልክቷን በመጫን በየጊዜው ያልተዳሰሱ ትኩስና እውነተኛ መረጃዎችን በፍጥነት ያገኙ።